እየፎከረች አይቻለሁ እና እስኪ ታገኘኝ ና የምትለው ልስማት ብዬ ነው ባይዘው እንጂ እኔ ደስተኛ ነኝ፣ ደስተኛ ነኝ። ደስተኛ ነች በማቆማችን ሰላም ማይካሳ ጋ እያወዳደርከ እኔ ጋ መወዳደር አግኝተች ነው። ችግር አለበሽ። እኔ የመጣሁት ልናገርሽ ነው። ማንም አደለሽ። ምንድነው እንዲህ እንዲህ እንዲህ እንዲህ የሚያደርጋት የማንም ልቅምቅም የሰው ልክ አያቅም፣ ቢያቅም አይጠነቀቅም። በለው ቅመሟ። ሰላም ሰላም፣ ጤና ይስጠለኝ የሰኒ ቤተሰቦች፣ እንደምናደራችሁ፣ እንደምናረፈዳችሁ፣ እንደምቆያችሁ ሰላማችሁ በያላችሁበት ብዝት ይበለልኝ። እንዴናቸው? እንዴት ውድ የሰኒ ቤተሰቦች፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛለኝ። ቅመሟ ሂስትሪዋ ላይ የማንም ልቅምቅም የሰው ልክ ያቅም ቢያቅም አይጠነቀቅም ብላለችና እያሳቀኝ ነበረ። ትላንትና በትላንትና ቪዲዮ መጨረሻ ላይ የሆነ ነገር ብላታለች፣ ሱሲ ማለት ነው። ፎርዋርድ አድርጌ ለመስማት ሞክሬ ነበረ፣ ግን ክሊን አይደለም እና እሱን በጣም አናደዋታል ማለት ነው። ይሄ የእሷ መልስ ነው ማለት ነው። ለብሩኬ አይደለም እሺ። እሱ እንደዚህ ያለችው ብላችሁ ደግሞ ትንሽ ባጥ እኮ ነው የምትፈልጉት እናንተ። ወይኔ ጉዴ ምን አለበት በቀጥታ በዳይሬክት መንገድ ብትሄዱ ነገር ማጣመም። የዛሬ በ2024 በ2024 ከሶሲ ጋር ቲክቶክ ላይ ሰርተዋል አደለም? እዛ ላይ የተጻጻፈትን ኮሜንት አምጥታችሁ አሁን በትላንትና ቪዲዮ ላይ ማለት ነው ስትሰሩበት፣ እውነት ህሊናችሁ ምን አይነት እንደሆነ በጣም ነው የሚገርመው። የእውነት በጣም ይገርማል። ሰው ከጠላችሁ መጥላት ነው ግን ሰው በመሆኑ መከበር አለበት፣ አይደል ሰው በመሆኑ ብቻ ማለት ነው። እና እንደዛ አታድርጉ የምር በጣም ነገረበኝና እንትን እኮ በ2024 ነው የሰሩት፣ ከሱ ሲጋራ ቪዲዮ የእውነት ግቡና ቤቱ ላይ በ2024 ላይ ከሱ ሲጋራ የሰሩትን ቪዲዮ ኮሜንት ላይ ዩት፣ እዛ ላይ ቆንጂት ቆንጂት ነው የተባባሉት። እነሱ ደግሞ አምጥተው በትላንትና በሰሩት ቪዲዮ ላይ ረጥፈውት ኮሜንቱን ማለት ነው። ወይኔ አስተሳሰባችን! ወይኔ አበሻ እኮ ከአበሻ ይጣል የምር። ትንሽዬ የሆነ ነገር ካገኘባችሁ በቃ እንደንትን ነው የሚጥላችሁ ማለት ነው። እና እግዚአብሔር ከዚህ ነገር ይጠብቀን ማለት ነው። እና ትላንትና ሀይሚ ቆንጆ ብላለች ያለችበት የራሷ ኬዝ አላት። ኬዙ ምንድን ነው? ራሷ የራሷ ምንትኗን መግቢያ የራሷ ብሶትን የተሰማትን ለዚህ ለምን እንደሆነች እንደዚህ ለምን እንዳደረገች መች ተናገረች? ለዛ ይመስለኛል እኔ እንደገባኝ ይቅርታ አልቀበልም ያለችው ማለት ነው። እግሯ ላይ ወድቆ ይቅርታ ሲላት አልፈልግም ያለችው ያው ትንሽ ቢከብድም እንደዛ ማድረግ ይከብዳል። በጣም አባቶች ራሱ እንደዛ ሲሉ እንዴት ነው በጣም ደንግጠው ነው የሚያነሱት። ያራታት በጣም ነውር ነው ምናምን ይላሉ። እና ይቅርታ አልፈልግም ያለችው እና አሁን እሷ በቀላል አይነት የተበቀለችው ያለው ሶሲ ነው። ሶሲ ባለፈው እንዴት እንዳደረገቻት አይታቸዋል። እና እሱ ሁለቱም እየተበቀለቻቸው ያለው ማለት ነው። ሁለቱም የስድብ ፕራንክ ነበረ የዛኔ አሁንም የስድብ ፕራንክ ነው እያደረገች ያለው እየተበቀ ፕራንክ ሳይሆን ብቀላ ነው የሚመስለኝ። ማንን ሶሲን ማለት ነው። አሁን የሁሉ ስድብ ናዳ የምትወርድባት ሀይሚ ለሶሲ እየተበቀለቻት ነው ማለት ነው። እኔም ሰው ነኝ፣ ይሰማኛል አለች። የባለፈውን ፕራንክ ያደረጓትን ይሄንን፣ አሁን ብሶታን እያወጣች ነው ማለት ነው። እኔ እንደገባኝ እንደዛ ነው ብዬ አስባለሁኝ። አሁንም ነገሮቹ እንዲበርዱ እያደረገች አይደለም ሶሲ ጭራሽ መግቢያ ሰርታ እየመጣች ነው። ትላንት እኔ አልጠበኳትም፣ ትመጣለች ብዬ አልጠበኳትም። የምር ትላንት መምጣት መድገም አልነበረባትም። የትላንትናው አልፎ ዛሬም ይሄ እነሱን ልታረቁ እየፈለገች አይደለም ብዬ አስባለሁኝ። ብትፈልግ እነሱ በቃ በአጠቃላይ ማለት ነው ሁለቱም፣ ሶስታቸውም ሚዲያ መምጣት የለባቸውም። ያው ስራ ነው፣ ግን ደግሞ ለኦዲየንስ ሪስፔክት መስጠት አለባችሁ እነሱ ስራ ቢሆንም ለኦዲየንስ ደግሞ ኦዲየንስ እንዲ የተበሳጨ እንዲ የተናደደባቸው እነሱ ንትርክ በጣም ሰጥ አገባ ውስጥ እየገቡ ነው። ሶ አንዱ ትላንትና አደነ ኩለት ብርኬ መሄዱ ማለት ነው። ማለት በቃ እሷም እንዲ እየተናደደች አንዱ መብረድ ነው አለበት። እሱ መሄዱ ወድጅለታለኝ። ያው ይከብዳል። ድምር ኮንቪንስድ ነው የሚያደርገው በቃ እሷ ሶስተኛው ገና አልፈልግም ነው ያለችው። እንደምን እንደማይገባት አላውቅም። ሶሲ ያ ሁሉ አስር ሺህ በላይ ስድብ ናዳ ወርዶባት ደግማ ሁለተኛ ከቡርኪ ጋራ ፕራንክ አታደርጋትም ነበር፣ አትስማማም ነበረ። እንጃ ቡርኪም በክፋት አስቦት ነው ብዬ አላስብም፣ አላሰበውም። ያው እንደት ስለተግባቡ ነገሮችም ስለተፈቱ ምናምን መልሶ ያገረሻል ብሎ አላስብም ይመስለኛል። እና መንገድ ነበር ያስበው ያደረጋት ብዬ አስባለሁ። ፐርሰናሊ ነው ማለት ነው። ያም ሆነ ይሄ አሁን ሶሲ ከነሱ ነው ያለባት። አሁን ከዳኒ ጋአሁን አሁን ዳኒ ገና ሊመጣ ነው። ዳኒ ማታ አስተላልፍ አለ አለለ ሀይ ቪዲዮ። ሶ እሱ ደግሞ አሁን ሌላ ተኩሳት ይመጣል ማለት ነው። እና የጨረቃዎቹ ሰላም እስኪመለስ ድረስ ጊዜ ፈጃል ማለት ነው እና ማለት ነው ዘመቃጠል የምር በጣም ነው የሚያነድደው። የምር በጣም ያነድዳል። ጭቅጭቅ ሲበዛ ምናምን ንውድ ይሰለቻል። በዛ ላይ ቤተሰብ እየተዘቀዘቀ ነው። በቃ መሸነፍ አለባችሁ በምትሸነፉበት ቦታ በቃ መሸነፍ አለባችሁ። ሶ ፍቅር ደግሞ የምትወዱትን የምታፈቅሩትን ሰው አሳልፋችሁ አትስጡ። የእውነት አሳልፋችሁ አትስጡ። ምንም ያህል ጥፋት ሊያጠፋ ይችላል ምንም ማለት ነው በጣም የምትዋደዱ ሰው እሱ አሁን እሷን ለመፈተን ነው አንደኛ፣ እሷን ለመፈተን ነው። ሁለተኛ እሱ ያለውን ቦታ ለማወቅ ነው። ምን ያህል ታምነኛለች ከሴት ጋር እንዲያድ ሆኜ ፈተና ነው። ባይዘወይ ፈተና ነው ለእሱ ነው ፈተናው ማለት ነው። እሷስ ታምነኛለች ወይ ነው እያለ ያለው። እና ከባድ ፕራንክ ነው። ሆኖም ያም ሆነ ይሄ እኔ አላደረግኩም ነው የማለ ነው መሀል ደግሞ በውሸት እመቤታችን ስለማይጠራ አላደረገም ብዬ ነው ማስበው ደግሞ ማ